ቲክቶ ቲክቶኩን እያደረግን ያለ ነው ወንድነው። መሀመድ የሚለውን ስም በራሱ መስማት የሚያሳ የሚያሳፍር እንዲሆን እናደርገዋለን። የዚህ ሰው ንግግር ሰምተሃል? በየት ሸበ ያሸማሁንይክ እያግያለው ንድነ የብዙ እምነት አባት የሆኑ ስንጠርቶ የእኛ መጽሐፍ ምን ይላል? አንደኛ ጴጥሮስ ምዕራፍ ሁለት ቁጥር 17 ላይ ሁሉን አክብሩ ይላል። እንደገና በሃይማኖት አባትነት ደግሞ የሐዋርያ ሥራ ምዕራፍ 2 ላይ ሃይማኖት

አፍ ሲከፈት ጭንቅላት ይታያል አይደል? ተረቱ አማኛ ያልሆኑት ምጥቆቹ አዋቂዎቹማ ትልቅ ደረጃ ደረሱ። ስለኔ ነብይ እንዲህ ብለው ነበር። እነሱስ ምን አሉ? ስቲን ጋር ለኝ እንደው ከየትኛው ልጀምርልሽ? ዴቪድ ሳሙኤል ማርጎሊት የተባለ የእንግሊዝ አንቂስ የምስራቅ ታሪክ አጥኚ ደራሲና ኦክስፎርድ ዩኒቨርሲቲ የአረብኛ ቋንቋ ፕሮፌሰር ስለታላቁ ነብይ እንዲህ ብለው ነበር። ሰብአዊነቱ ዝቅተኛ ፍጥረታት ድረስ ይደርሳል። ወፎችን ከነነፍሳቸው ነፍሳቸው ላይ ኢላማ መለማመጃ መዋልን ከልክሏል። ግመሎቻቸውን መጥፎ አያያዝ የሚይዙትን ተከራክሯል። የምስጥ ኩይ ሳያቃጠሉ ባልደረቦቹን ገስጾ እሳቱን እንዲያጠፉ አድርጓል። ባረጅ ያፈጅ አመለካከት ምክንያት የሚሰሩ የማይረቡ የጭካኔ ተግባራት እና የጣዖት አምልኮን ጠራርጎ አስወግዷል። ከእሱ መምጣት በኋላ ግመሎች አሳዳሪያቸው ሞቶ ከተቀበረ አሳዳሪያቸው መቃብር ላይ ታስረው በረሃብና ጥም እንዲሞቱ መደረጋቸው ቀር። ውዳን ለመከላከል ከብቶች ከመንጋቸው ተለይተው ደማቸው እንዲፈስ መደረጉ አበቃ። ዝናብ ለማዝነብ በሬዎች ጭራ ላይ የእሳት ችቦ አስሮ ከብቶች መካከል መልቀቁም ቀር። አንድም ለተፈጥሮ የሙቀታቸው አንድም ከዝናብ ለመጠበቅ ፈረሶች ጉንጫቸውን መመታታቸውም አበቃ። አህዮች ለምልክት በእሳት መተኮሳቸውና ፊታቸውን መመታታቸውም ቀር። ዱሮና ግመልን መርገም እንኳ ሳይቀር ከእርሱ መምጣት በኋላ ተከለከለ፣ ሲል ተደምጧል። ልጅ ሌላኛው እና ሁለተኛው ደግሞ ዶክተር ጎስቴ ቮይል የተባለው ጀርመናዊ ምስራቅ ታሪክ አጥኚ ኦርየንታሊስት፣ ደራሲና ተርጓሚ ሲሆን እሱም እንዲህ አለ። ሙሐመድ ለህዝቦቹ አንጸባራቂ ተምሳሌት ነበር። ምግባሩ ንጹሕና ጉዱፍ አልባ ነው። ቤቱ፣ ምግቡ ሁሉ አስገራሚ ቅለት የሚታይባቸው ነበሩ። እጅግ ከመተናነሱ የተነሳ ባልደረቦቹ የተለየ መጠሪያ እንዲያበጁለት እንኳን አይፈቅድም ነበር። ራሱ መስራት የሚችለውን ነገር በአገልጋዮቹ አያሰራም። ለሁሉም ሰው በሁሉም ወቅት መገኘት ይችላል። የታመመን ጠያቂ ለህዝቦቹ የሚያዝንም ነበር። ቸርነቱና ለጋስነቱ ዳርቻ አልባ የሆነውን ያክል ለህዝቡ ደህንነትም እጅግ ተጨናቂ ነበር ይላል። የመጨረሻውና ሦስተኛው ደግሞ የእንግሊዛዊ ታሪክ ተመራማሪ ጸሐፊ እና የፓርላማ አባል የሆነው ኤድዋርድ ጊቦን እንዲህ አለ እንዲህ አለ እሱ የሙሐመድ መልካም ነፍስ መሳፍንታዊ ጉራን ትጠየፍ ነበር። የፈጣሪ ነብይ ሆኖ በተራ ቤተሰባዊ ስራዎች ሳይቀር ይሳተፍ ነበር። እሳት ያቀጣጥላል፣ ወለል ይጠርጋል፣ ወተት ያለብና ልብስና ጫማውን ሳይቀሩላ በስፌት ይጠግን ነበር የባህታዊን ራስ ቀጭነትና ውጤቱን ቢርቅም የአረቦችን ቅንጦት አለባ አመጋገብ ያለ ችግር ለመኖር አልከበደውም። የሙሐመድ ትልቁ ስኬቱ በግልጽ ሞራላዊ ኃይል ላይ የተመሰረተ መሆኑ ነበር ይላል። በይ ትንሽ ፀሐይ ዋሳት በረታብን ወደ ቤታችን እንጓዝ መቼም ያለን አማራጭ መሸሽ እንጂ እሷን ማጥፋት አይሆንም። ምን ነው በሀሳብ ተዋጥሽ ስለኔ እንቁ ነብይ እያሰብኩኝ ነውዋ ምን አሰብሽ የኔ ቅመን የኛ ነቢ ከጨለማ ወደ ብርሃን መሪ የኛ ነቢ የነብያቶች ግርማ ሞገር የኛ ነቢ ለዓላማው የጸና ጀግና የኛ ነቢ የደግነትና የቸርነት ተምሳሌት የኛ ነቢ፣ ታላቅና ፍትሃዊ ዳኛ የኛ ነቢ፣ ግፍና ጭካኔ አባራሪ የኛ ነቢ፣ የፍጥረታት ሁሉ ምርት የኛ ነቢ፣ የሙሉ ስብዕና ምንጭ፣ የሙዕሚኖች ጋሻ፣ የፍቅር ተምሳሌታችን ምናዋባ ጺምህ ኮረጥቧል። ፊዳከ ነፍሲ ኡሚ ወአቢ ያ ረሱላላህ። ስለሆን ይህንም በማሰብ እንደ አባቶቻችን በእውነቱ እንኳን የብዙ እምነት አባት የሆኑትን ቀርቶ የእኛ መጽሐፍ ምን ይላል? አንደኛ ጴጥሮስ ምዕራፍ ሁለት ቁጥር 17 ላይ ሁሉን አክብሩ ይላል። እንደገና በሃይማኖት አባትነቱ ደግሞ የሐዋርያት ሥራ ምዕራፍ 23 ቁጥር 5 ላይ የሃይማኖት የሌላውን የሃይማኖት አባት እንደዛው አክብሩ ይላል። ነቢዩ መሐመድ ደግሞ ለእኛ እሴታችን ናቸው። ቅድም እንዳሉ በአለቡ አገር የሀበሻ ምድር እንድትታወቅ ስለሰሩልን፣ ለዚህ ውለታ ልንወዳቸው ይገባል። የጥንቷን ሙስሊምና ክርስቲያን የሚዋደድባትን ድንቅ የሀበሻ ምድር እግዚአብሔር ይመልስልን።